ሰላቢዎች ከሚያሳዩቸው ምልክቶች መካከል አንዱን ልንገራችሁ። ይህም ምልክት ትክክለኛና እውነተኛ ምልክት ነው። አንድ ሰላቢ በጥሩ ስራ ላይ አታገኙትም። በመልካም ስራ ላይ አታገኙትም። ድሃዎችን በመርዳት ስራ ላይ አታገኙትም። ነገር ግን በዓመት አንድ ጊዜ ወይም ሁለት ጊዜ በተለይም በመስከረም አካባቢና በግንቦት አካባቢ መስከረም አለፍ ካለበትም ጥቅምት ውስጥ እንደዚሁም ደግሞ ግንቦት ካለፈበት ሰኔ ጫፍ አካባቢ የተለያዩ ስራዎችን ይሰራሉ። በቅዱሳን ስም ዝክር ብለው ይወጣሉ። ይህ ነው የነሱ ምልክት። በቅዱሳን ስም ዝክር ብለው ይመጣሉ። ነገር ግን ከበስተኋላ ለጨለማው ዓለም ይገብራሉ። አያችሁ፣ እንዳይነቃባቸው ሽፋናቸው ቅዱሳን ናቸው። የሚካኤል ዝክር ብሎ ይመጣል። የገብርኤል ዝክር ብሎ ይመጣል። ነገር ግን ከበስተኋላው ምን አለ? ለጨለማው ዓለም የተገበረለት ነገር አለ ማለት ነው። ስለዚህ በጥሩ ስራና በመልካም ስራ ላይ የማናያቸው ሰዎች በእንደዚህ አይነት ስራ በአመት አንድ ጊዜ ወይንም ሁለት ጊዜ ካደረገ ይህ ሰው ሰላቢ ነው። ዝክር በዝክር ስም ለጨለመው ዓለም ግብር ይከፍላል ማለት ነው። ሰዎች እንዳይነቁበት፣ ሰዎች እንዳይጠረጥሩት በቅዱሳን ስም ዝክር ነው ይላል። ነገር ግን ከበስተኋላ ደግሞ ለጨለማ ዓለም መስዋዕትና ግብር ይገብራል ማለት ነው። ስለዚህ አንድ ሰላቢ ወይም ሰላቢዎች ከሚያሳዩቸው ምልክቶች መካከል አንዱናን አንዱናን ዋነኛው ትክክለኛው ምልክት ይህ